እሺ ሀበብ እና እንግዲህ ማለት ነው፣ 2018 ደግነቱ ጥሎን የሄደ ነው። እሱም ሚለፍ በቃ ክፍ አንስማ እንደዚህ ይሄን ያክል ክፉ ማለት ነው። እና እንግዲህ ጀታችን ኢጃዛ ቤት ለሶስት ተደፍራ ነው ብለው ነው የላኩልኝ። እና ከባድ ነው ወላሂ፣ በጣም ጆሮ ለራሱ ሊሰማ ይገባም እንኳን ላወራው ማለት ነው። እናቶቼ በጣም ጥንቃቄ አድርጉ። ኢጃዛ ቤት ስራም ፈታችሁም ያልፈታችሁም ስራ አጣችሁም ያማረጣችሁም ያላችሁ ወደ ስራ ግቡ። አሁን ኢጃዛ ወንድሞቻችሁን እኔ በቃ ያከስታቸው ልጅ ቤተሰብ ምናምን እያሉ እየተቀበሉ ነው። ወንዱ በቃ እየተግማማ ነው። ኢጃዛ ቤት ያለ መቼም ታውቁታላችሁ። ሳውዲ ላይ ምን ያክል ኢጃዛ ቤት ምን ያክል ወንድ አለ ምን ያክል ሴት አለ የምታውቁት እናንተ ናቸው። እና እየተግማማ ነው ያለው። በዛ መሀል ስሜት አለ ሴት ላይ አገኙ ይችላሉ በቃ እንደዚህም እምቢ ያሉት እንደዚህ አስገድደው ሊደፍሩ ይችላሉ ማለት ነው። እና እራሳችሁን ጠብቁ። ለአላማ የወጣችሁ ሴቶች እኔ እንደዚህ ባላለኝ ትዳራለኝ ምናምን ብላችሁም ቢሶትሏቸው እንደዚህ አስገድደው ይደፍራሉ አያችኋቸው። እና ጥንቃቄ አድርጉ። ምንም ያክል ምንም ያክል በቃ ስራ ታገኛችሁ ምንም ይሁን ወደ ስራችሁ ይሻላችኋል። ትንስም ቢያክል ቢጎዳችሁም ወደ ስራ ይሻላል። እንደዚህ አይነት ከመፈጠሩ በፊት ራሳችሁን ጠብቁ። እንደዚህም ብዙ ወንድ ያለበት ኢጃዛ ቤት ባትኖሩ ጥሩ ነው። ምክንያቱም በዚህ ሳል እንደዚህ ቻኔል ልጅ ጣፈንታ ሊገጥማችሁ ይችላል እና ሀባይብ ሁላችሁም ራሳችሁን እየጠበቃችሁ ስሩልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። እንደናችሁ ሁሉ ሰላም ሁሉ መልካም ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። ይሄን ቪዲዮ ላይክ ያላረጋችሁ ላይክ አድርጉት፣ ብዙ ሰው እንዳይልኝ ይረዳኛል። እና ሀባይብ ሰሞኑን ብዙ ወር ያለ ብዙም እንሰማለን፣ ብዙም እናየውም አለ ብቻ ጥሎን ይለፍ። ብዙም ጆሮ እንሰማለን ግን ጥሎን ይለፍ ነው የሚባለው። ይሄ ነገር 2017 ጉድ ስንል ደግሞ 2018 የጉድጉድ መጣብን አይደል? እና ከባድ ነው። መዳም ደፈረች፣ የመዳም ልጅ አስረግዘው የጠፋ ምናምን፣ በቃ አሁን የምንሰማው እንደዚህ ነው። ሁሉም ሁሉ በቃ እንደዚህ ሶሻል ሚዲያ ስንተማ በተለይ ሀቡ ቤት ሀቢባ ቤት ቲክቶክ ተገባል። ከባድ ነው። እሷ ጋር የሚመጡት ይገርመኛል። እኔ ምን ያክል በቃ ምን ሊጠቅማችሁ እንደሆነ ያንን ሁሉ የምታወራት ይገርመኛል። ሀቡ ጥሩ ሴት ናት፣ እኔ አከብራታለሁ፣ ወዳታለሁ ላይ ነው ምላችሁ። ግን በጣም የተረዱ እህቶች በስደቱ ነው የሚሰቃዩ እህቶችን አብዛኞቹ፣ ወንድሞችንም ፍትህ አስገኝታለች። ግን ደግሞ እንደ ስለ ትዳራችሁ ገበና የምታወጡ ሴቶች በጣም ነው ይገርመኝ ነው ላይ ነው ምላችሁ። በቃ እሷ የምትነግሯት አሁን መዳም ልጅ አስረግዞ ጠፋ የምትሉት ራሳችሁ ናችሁ እንጂ የምትፈቶት እሷ ናት። እንደዚህ ነገር ራሳችሁ እውነት ደፍሮች ከሆነ እውነት አስወልዶች ከሆነ የምታደርጊው ቀጥታ ወደ መንግስት ሄደሽ እውነት ይስሩሽ ከሆነ ጆሮውን ተይዞ ካሳሽ እንዲከፈል ይደረጋል። እናንተሳ አስገድዶኝ ጠፋ፣ ሁለቴ ሶስቴ አራቴ አድርገናል። ዋይ፣ የሚገርም ነው ወላሂ። እኔ ይህን ከእናንተ ከመዳም ቀምም ይህን ልሰማ አልችልም። ግን ከባድ ነው። እንደዛ አይነት ነገር አታውሩ። የውስጣችሁን የቤታችሁን ገበና አታውሩ። በቃ ማልቀስም ካለባችሁ ብቻችሁን አልቀሳችሁ ይወጣላችሁ። እሱም አንድ ነገር መፍትሄ ነው። ምክንያቱም የሰው ልጅ አልቅሶም ይወጣለታል። እና እንደዚህ በየ ሚዲያው የሄዳችሁ የትዳራችሁንና ልፋታችሁን ውጤት የምትነግሩ ሰዎች በጣም ምክንያቱም፣ ማንም ሊረዳችሁ አልጭ ነው። ከናንተ በላይ ፈጣሪያችሁ ነው የሚረዳችሁ። ለነሱ ለሱ ለፈጣሪያችሁ ብነግሩት ይሻላል። ፈጣሪው ከእንደዚህ አይነት ጉድ አውጣኝ። በቃ ሁሉም ያልፋል። ብራችሁ መታገስ ነው ያለባችሁ እና ሁላችሁም ራሳችሁን እየጠበቃችሁ ወደ አገር መግባት ያሰባችሁን ቶሎ ግቡ። ያስገባል አገራችን ማንም ይሄንን የንትርክ ኑሮ ምናምን ምናምን እያላችሁ ወደ ሀገራችሁ ነው። ቶሎ ሰው ሀገር አትቅሩ። እኛ ገር እና እኛ ገር ሴት ሰው በቃ ብዙ ነገር ያወራል፣ ብዙ ከናንተ ብዙ እናንተን ያማል። እና እናንተ ማድረግ ያለባችሁ ወደ ሀገራችሁ ገብታችሁ የሚሆነው መጋፈጥ ነው መሆን ያለበት። እና አንደኛ ሰው ሀገር ሳታገቢ እርሜሽ እየሄደ ነው፣ ሳትወልጂ እርሜሽ እየሄደ ነው። አንዳንዶች እንኳን ወልደው የሚልኳሉ። እነሱ ትክክል ናቸው፣ ምክንያቱም እርሜ ነው እየሄደ ነው ያለው እርሚ ደግሞ ተመልሶ ይመጣ፣ ልጅነት ተመልሶ አይመጣም። ምክንያቱም እንደዛ አስቸጋሪ ሁኔታ ላይ ካላችሁ ደግሞ ወልዳችሁ መላክ እሱ አንድ መፍትሄ ነው። እኔ ወልዳ ላክች፣ እቺ ወልዳ ላክ፣ ምናም ምናም የሰው ነገር አትስሙ። ልጃችሁ ስትመጡ ያ ልጅ ያድጎላችሁ፣ በቃ ለልጃችሁ ስትሉ የምትኖሩ ነው የሚሆነው ማለት ነው እና ነቶሎ ደግሞ አንድ ስቲ ላይ በቃ ትዳር የምትፈሩ ወንዶች ወንድ ልደፍረን ነው ምናምን፣ ወንድ አሰቃቂ ናቸው የሚል አንዳንድ ልጆች አሉ። ይህን ሰው እየተመለከቱት ከአባ ላይ ነው። ሚስቱ ታማለች፣ ሚስቴን አድንልኝ ያረብ ያ እያለ ነው ያለው። እና አንዳንድ በዓለም ላይ እንደዚህ አይነት ወንዶች አሉ። ሁሉም ወንድ በአንድ የሚደመሰስ አይደለም። እንደ ኢጃዛ ቤት የተጠራቀመ ስራ ፈት ቆሻሾች አሉ አንዳንድ ወንዶች፣ በዛም ላይ ስራ ተውም ቢሆን በቃ ስራ እያፈላለጉ ለዓላማቸው የሚኖሩ አሉ። እንደዛ ሁሉንም በአንድ ላይ መጨፍለቅ አያስፈልግም። ሁሉም ሴት እኩል አይደለም። ሁሉም ሴት አንድ አይደለም። ሁሉም የራሱ ተፈጥሮ አለው፣ የራሱ አስተሳሰብ አለው እና አሁን ይሄ ወንድ እኔ በቃ ምናል ምን አይነት ወንድ እንደሆነ ያመለክታል። ጦርነቱን ደግነቱን ነው ለሚስቱ በቃ ለቤተሰብ ለህይወቱ የሚኖር ወንድ ነው ይሄ ወንድ ማለት ነው። እና አንዳንድ ወንዶች አሉ እና ሀባይ ሁላችሁንም እናመሰግናለን። ትዳር አትፍሩ። ትዳር ጥሩ ነገር ነው። ትዳር አንድም ያሳልፋል፣ አንድም ያከስራል። የሚያከስረው ሁኔታ ጭቅጭቅ፣ ንትርክ ሲኖር ኪሳራ ይመጣል። መፋታት ይሆናል። እድሜያችሁን ሳትጠቀሙበት ይሆናል ማለት ነው እና አንዳንድ ደግሞ ትዳር ይጠቅማል፣ እርዝቅ የሚያመጣል ትዳር አንዳንዴ ማለት ነው እና እና ኑ ቶሎ ስሩ ወደ ሀገራችሁ ቶሎ ደግሞ። ሀገራችሁን አትፍሩ። ኑሮ ውድነት አሪፍ ነው። ምንም አይልም፣ አይከፋም ምክንያቱም የኛ ሀገር ሰው ብዙ ነው የሚያወራው የኛ ሀገር ሰው አንድ ምን እንዳትሰሙት አንድ ምን እንዳትሰሙ ማንንም በረሃብ የሞተ ይለም ማንንም በደህነቱ ጨርቅ ጥሎ ያበደ ይለም ሁላችንም ይኖር ነው አልহামዱሊላህ አልহামዱሊላህ ብለን ነው ምኖር እና ማንንም የከፈተውን ፈጣሪ የከፈተውን ጉሮሮ ማንንም ማይዘገው እሱ ነው የሚዘጋው ወደ ሱዱ አያረግ ነው ኖራለን ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። አላብዛባችሁ፣ እስከምንገናኝ ድረስ መልካም ጊዜ